አሁን እኔ ከፍርድ ነጻ ነኝ፣ እንዲሁም ደግሞ ድነቴን አረጋግጬ የእግዚአብሔር መንግስት ወራሽ ሆኜ አሁን በአብ ዘንድ ያለው ሰው ነኝ። ክርስቶስ ጋር አንድ ሆነሃል። በትክክል ለመዳን ይጠቅማል። አንድ መሆኑ በትክክል በምንድን ነው አንድ ሆንከው? ቃሉን በማመን በመቀበል። እስኪ ማስረጃ ስጠኝ። ጥምቀት አንድ መሆኛ ነው ብለህ ታምናለህ? በትክክል እምነትስ እምነትስ እምነትም አንድ ሞኛ ነው ስንቴ ነው አንድ የምትሆነው አንዴ ሮሜ ምዕራፍ ስድስት እንዲህ ይላል ለኃጢአት የሞትን እኛ ወደፊት እንዴት አድርገን በእርሱ እንኖራለን ወይስ ከክርስቶስ ኢየሱስ ጋር አንድ እንሆን ዘንድ የተጠመቅን ሁላችን ከሞቱ ጋር አንድ እንሆን ዘንድ እንደተጠመቅን አታውቁምን ይላል ሰው አንድ የሚሆነው ባመነ ጊዜ ወይስ በተጠመቀ ጊዜ ባመነ ጊዜ እኔ የጠየቅኩም ነበረ። ሰው ባመነ ጊዜ ከሆነ አንድ የሚሆነው ጥምቀትና እምነት ደግሞ የጊዜ ልዩነት ስላላቸው እምነት ይቀድማል። ባመነ ጊዜ አንድ ሆኗል። ጳውሎስ ለምንድን ነው የምንጠመቀው? አንድ ለመሆን ነው ያለው አልኩ። ምክንያቱም ባመነ ጊዜ ጳውሎስ አንድ ከሆነ ጥምቀትን እንደገና አንድ መሆኛ አድርጎ ለምን መጥቀስ ያስፈልገዋል? ሁለት ነው ወይ አንድ የሚሆነው ነው ያለው። ሰው ባመነ ጊዜ ከክርስቶስ ጋር አንድ አይሆንም እያልከኝ ነው? ምንም አላልኩም። ምንም እንዲህ እያልከኝ ነው ብለህ የምትሄደው ነገር አለ። አይመልሰኝም አልክም፣ አለልህ ማስረጃ አለ። አልክ፣ ማስረጃ አለ። አሁን ለሚቀጥ አልክ፣ ሰው በአመነ ጊዜ ከክርስቶስ ጋር አንድ አይሆንም አልክ። አይ በጥምቀት ነው የሚሆነው እያልከኝ፣ እኔ ደግሞ እያልኩ ያለው ሰው ያምናል። ዋላዊ የቱ ጋር ነው ሰው በእምነት አንድ አይሆንም ያልኩት? ነገረ ድህነት በመጽሐፍ ቅዱስ እንዴት ነው የተረዳኸው? እሱን ንገረን እያልኩ ነበር። እሺ፣ ነገረ ድህነት በመጽሐፍ ቅዱስ የተረዳሁት እኔ አንድ ሰው በክርስቶስ ኢየሱስ ሲያምን እንደሚድንና የዘላለም ሕይወት እንደሚያገኝ እሱን እረዳለሁ ተምሬያለሁ። ቀጥል። ዮሐንስ ወንጌል ምዕራፍ ሶስት ላይ ሲነግረን ሰዎች በክርስቶስ ኢየሱስ ስራ በማመን የዘላለም ሕይወት እንዳላቸው ይነግረናል። ክፍሉና አውጥቼ ለማንበብ ያህል ዮሐንስ ወንጌል ምዕራፍ 3 ቁጥር 14 እንደዚህ ይላል። ሙሴ በምድረ በዳ እባቡን እንደሰቀለ እንዲሁ በእርሱ የሚያምን ሁሉ የዘላለም ህይወት እንዲኖረው እንጂ እንዳይጠፋ የሰው ልጅ ይሰቀል ዘንድ ይገባዋል። በእርሱ የሚያምን ሁሉ የዘላለም ህይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና። ዓለም በልጁ እንዲድን ነው እንጂ በዓለም እንዲፈርድ እግዚአብሔር ወደ ዓለም አላከውምና በእርሱ የሚያምን አይፈረድበትም፣ በእርሱ በማያምን ግን በአንዱ በእግዚአብሔር ልጅ ስም ስላላመነ አሁን ተፈርዶበታል ይላል። አሁን እኔ ከፍርድ ነጻ ነኝ፣ እንዲሁም ደግሞ ድነቴን አረጋግጬ የእግዚአብሔር መንግስት ወራሾኜ አሁን በአብ ዘንድ ያለው ሰው ነኝ። እኔ ድነት ለኔ ከክርስቶስ ጋር አንድ ሆነሃል። በትክክል ለመዳን ይጠቅማል አንድ መሆኑ በትክክል በምንድን ነው አንድ የሆንከው? ቃሉን በማመን በመቀበል። እስኪ ማስረጃ ስጠኝ። መጽሐፍ ቅዱስ ዮሐንስ ወንጌል ምዕራፍ 17 ከቁጥር 22 ጀምሮ ላንብብ። እንደዚህ ይላል እኛም አንድ እንደሆንን አንድ የሆኑ ዘንድ እኔም በእነርሱ አንተም በእኔ ስትሆን በአንድ ፍጹማን እንዲሆኑ የሰጠኸኝን ክብር እኔ ሰጥቻቸዋለሁ። እንዲሁም ዓለም አንተ አንተ እንደላከኝ በወደድህኝን መጠን እነርሱን እንደወደድሃቸው ያውቃል። አባቶይ ዓለም ሳይፈጠር ስለወደድህኝ የሰጠኝን ክብሬን እንዲያዩ እኔ ባለሁበት የሰጠኸኝን እነርሱ ደግሞ ከእኔ ጋር የሆኑ ዘንድ እወዳለው ይላል ኢየሱስ ክርስቶስ። የጠየቅኩ ጥያቄ ምን ነበር? ከክርስቶስ ጋር አንድ ሆነሃል ወይ? አንተ ያቀረብክልኝ ከክርስቶስ ጋር አንድ ስለመሆን ነው ወይንስ፣ ደግሞ ኢየሱስ እኔና አብ ከአባቱ ጋር አንድ እንደሆነ አንድ ይሆኑ ዘንድ ብሎ ስለ ቤተክርስቲያን ህብረት የጸለይበት ያ ከክርስቶስ ጋር አንድ ስለመሆን የሚያወራበት ክፍል አለ። እሱ ላይ ዮሐንስ 17 ክርስቶስ ጋር ቆይ፣ ሌላ ምስጥ አለ። ይሄ ብቻ አይደለም። ችግር የለም። ይህንን ክፈትና ካሜራ መክፈት ስለምትችል ከክርስቶስ ጋር አንድ ስለመሆን ያወራበትን አሳየኝ። ጠብቀኝሽ፣ እሱን እየጠበቅን እኔ የጠየኩት ጥያቄ ምንድን ነው? ከላይ ጀምሮ ላንበብልህ እሱ ከላይ ጀምሮ አይ፣ ከላይ ጀምሮ ማንበብ ሳይሆን፣ አንዴ፣ ከላይ ጀምሮ ማንበብ ሳይሆን ከክርስቶስ ጋር አንድ ስለመሆን የተወራበትን ክፍል ቁጥሯን ሄደ እሷኑ ብቻ አንብብልኝ፣ እና ከፍታ አሳየኝ። ደግሜ ላንብበው ዮሐንስ ወንጌል ምዕራፍ 17 ቁጥር 20 ጀምሮ ስለ ማንበብ አይደለም ሉዓላዊ አማርኛ በጣም ግልጽ ነው ከክርስቶስ ጋር አንድ ስለመሆን መሆን የተወራ ነው አንተ ስለ ጥምቀት እየጠየከኝ ከሆነ ስለ ጥምቀት ጠይቀኝ አላልኩም አላልኩም ምንም አልጠየኩህም እኔ የጠየኩህ እኛ አንድ እንደሆነ አንድ ይሁን ይሄንን ታሳየናለህ ካሜራ አንድ ይቆይ። እኔ በእነሱ ተረጋጋ ተረጋጋ እያልኩ ነው። ቀቡን ጠየኩት። ጥያቄ ምንድን ነው ሚዩት? አርገው ድነቴን አረጋግጫለሁ፣ በአብ ቀኝ ተቀምጫለሁ፣ ወዘተ አለ። ከዛ ምን አይነት ጥያቄ ጠየኩት፣ ክርስቶስን ለብሰሃል ወይ አልኩት። አዎ አለ። ክርስቶስን መልበስ ማን ነው? ይቅርታ ክርስቶስ ከክርስቶስ ጋር አንድ ነው ወይ አልኩት? አዎ አለኝ። ከክርስቶስ ጋር አንድ መሆን ለመዳን ይጠቅማል ወይ ስለው፣ በትክክል አለ። ቃል በቃል የተጠቀመው ቃል ይህን ነው፣ በትክክል አለ። አንድ የሆንከው በምንድን ነው አልኩት? ቃሉን በመቀበል አለኝ። አሳየኝ ቃሉን በመቀበል አንድ መሆን ይቻላል የሚለውን አሳየኝ። የእኔ ጥያቄ አሁን፣ እሱ ያመጣው ክፍል ምንድን ነው? ጌታ ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 17 ላይ ወደ አባቱ የጸለየበት ክፍል ነው ይሄ ክፍል ምንድ የሚለው እኔና አንተ አንድ እንደሆንን፣ ከአባቱ ጋር አንድ አደለ፣ አንድ እንደሆንን አንድ የሆኑ ዘንድ አለ። አሁን የጸለየው ስለ ህብረቱ ነው ስለ ቤተ ክርስቲያን፣ የቤተ ክርስቲያን ህብረት የእኛ አንድነት ነው እዛ ክፍል የሚያወራው እንጂ ከክርስቶስ ጋር አንድ ስለመሆን አደለም። እኛ ከክርስቶስ ጋር አንድ የምንሆነው እንዴት ነው የሚለው መጽሐፍ ቅዱስ በግልጽ ቋንቋ ነግሮናል። እሱ ግን እየነገረን ያለው ይሄ ክፍል ከክርስቶስ ጋር አንድ የምንሆንበት ነው እያለን፣ ስለሆነ አሁን ከፍቶ ያሳየናል። እኔም ደግሞ ትልቁ ላይ አደርገዋለኝ። እሱ ይቀጥላል፣ ይቀጥል። ሉአላዊ ምን ልቀጥል፣ ወንድሜ። የማነበውን ቃል እኮ አልቀበልም አልክ። አይ እኔ አልቀበልም ሳይሆን ያልኩት ለጠየቅኩ ጥያቄ እና ደግሞ ያነሳውትን ሀሳብ የሚመልስ ክፍል ሳይሆን የጠቀስከው የማይናገረውን ጠምዘ ስለጠቀስክ እሱን እንደዛ እንደማይል ነገርኩና፣ አንተ ግን ይላል ካልክ ከፍታ አሳየኝ። ከክርስቶስ ጋር አንድ መሆንን የሚናገረውን ቁጥር ከፍታ አሳየኝ አልኩ። ኦኬ ቤተ ክርስቲያንና ክርስቶስ የተለያዩ ናቸው። ወንድም እሱ ያንተ ጥያቄ ነው። ይህንን ጥያቄ መልስ። ለምን ክርስቶስ የቤተ ክርስቲያን ራስ ሆነ? ቤተክርስቲያን ንንን ጥያቄ መልስ ክፈትና ይሄ አንድነት አንድነት አደለም እያልከኝ ነው። ቤተክርስቲያን ከክርስቶስ የተለየች ነች ምንም እያልኩህ እራስ አደለም እርሱ ምንም እያልኩ አደለም ላልኩ ነገር፣ ለጠየቅኩ ነገር መመለስ ሲከብድ እንዲህ ያልከኝ ነው። ክርስቶስ የቤተክርስቲያን ራስ ከሆነ እኛ ደግሞ አካሉን አንድ አልሆንም ሉዓላዊ እንዲህ ከሆነ እንደዛ ከሆነ ብለህ ድምዳሜ ሰጥተህ ክፍሉን እየተረጎምክ ያለው አንተ ነህ። እኔ የጠየቅኩ ግን ከክርስቶስ ጋር አንድ የምንሆነው ቃሉን በመቀበል ነው የሚለውን ክፍል አሳየኝ። ነው ሁሉንም ቃሉን በመቀበል ነው ከክርስቶስም ጋር አንድ የሆነው ያመን ነው። ነውም ሜዳን ነውም ከቃሉ ውጭ በሆነ ነገር አልዳንም። አሳየኝ። አንድ የምንሆነው ቃሉን በመስማት ነው መስማትም በእግዚአብሔር ቃል ነው ይላል አይደለ? አንድ የምንሆነው ቃሉን በመቀበል ነው የሚለውን አሳየኝ። እባክ፣ አሳየው፣ ክፈተው አሳየው ዮሐንስ ወንጌል ምዕራፍ 17፣ ክፈተው አይ፣ ከፍቼዋለሁ። ክፈታው ካሜራው አይታይም። አይ ካሜራ አልከፍትም። ለምን ካሜራ እከፍትሃለሁ? ዮሐንስ ወንጌል ምዕራፍ 17 ቁጥር 22፣ 23፣ 24 አልኩ አይደል እ ሰው እንዲያው ስለፈለኩ ነው። መጽሐፍ የለውም እንደ ሰው። አይ መጽሐፍ የለውም አለው ሳይሆን ያንተን ማስረጃ ሰው ሰው አይደለም ሰው መጽሐፍ አለው ምዕራፍና ቁጥር ከተናገርኩ ማየት ይችላል ምን ችግር አለ ቦታው ስለማይ ስራ ቦታ ስላለው ነው እሺ እኔ ከፍቼ አሳያለሁ በጣም ግን ይቅርታ ጠማማ ነገር ነው አካሄድ ያው አንዱ መገለጫችሁ መሳደብ ነው ቅድምም ጥሩ ስትሳደብ ነበረ ያለ ነው የወንጌል አንዱ መልኩ ነው መሰደብ ያለ ነው በስምን የጠራው እንጂ አልሰደብኩም። ለማንኛውም እንቀጥል። ጎበዝ ላሳየ ነው ስድብ። ለእናንተ ሲሆን ያጸድቃል፣ ጽድቅ ነው ሚዩት ታደርጋለህ ወይስ እንዴት ነው? ፓፕ ትልቁ ላይ አድርገን እስኪ። እሺ ተመልከቱ፣ የጠየቅኩት ጥያቄ ምንድን ነው ከክርስቶስ ጋር አንድ የምንሆነው በቃሉ ነው ወይም አንድ የሆንኩት በቃሉ ነው ላለው፣ ለዛ በቃሉ አንድ ትሆናለህ ወይ ብዬ ለጠየኩት የሰጠኝ ማስረጃ ነው። ሁሉም አንድ የሆኑ ዘንድ ከቃላቸው የተነሳ በእኔ ስለሚያምኑ ደግሞ እንጂ ስለ እነዚህ ብቻ አልለምንም አለ። ስለዚህ ክርስቶስ ምን እያለ ነው? እየለመነ ነው ወይም እየጸለየ ነው። ከዛ እንዲህ ይላል፣ አንተ እንደላከኝ ዓለም ያምን ዘንድ አንተ አባት ሆይ በእኔ እንዳለ እኔም በአንተ እነርሱም በእኛ አንድ የሆኑ ዘንድ እለምናለው ይላል። ስለዚህ ክርስቶስ ምን እየለመነ ነው? ስለ አንድነት። አሁን እዚህ ክፍል ላይ ሙሉውን ምዕራፍ ማንበብ ይቻላል። ከክርስቶስ ጋር አንድ የሆን ነው ወይም የምንሆነው ቃሉን በመቀበል ነው የሚል ንባብ አላገኘውም። ለዋላዊ አለ እያለ ስለሆነ እኔ ከፍታለሁ። እሱ ቁጥሩን ይነግረኛል ያሳየኛል። የትኛውን ቁጥር ላሳየልህ ለዋላዊ ቁጥር ሀያ ሁለት ያሳያችኋለሁ ቁጥር ሀያ ሁለት አንበው። እኛም አንድ እንደሆንን አንድ የሆኑ ዘንድ እኔም በእነርሱ አንተም በእኔ ስትሆን ማለት ምን ማለት ነው? መነጣጠል ነው? በአንድ ፍጹማን እንዲሆኑ አለ። እርሱ በእኛ ነው። እሱ በእኛ ከሆነ እኛ በእርሱ ነን። ስለዚህ ይሄ አንድነት አይደለም? መልስ ነው። ጥያቄ ነው እኮ ጥያቄ ነው፣ እየጠየቅኩ ነው። እኛ አንድ እንደሆንን ይላል አይደለ? ከዛ የቀጠልና ምን ይላል? አንድ የሆኑ ዘንድ እኔም በእነርሱ እነማን ናቸው? አንተም፣ እኛ አንድ እንሆንን አብና ወልድ ናቸው። ሲቀጥል ደግሞ አንድ የሆኑ ዘንድ የተባለው ለእኛ ነው። እኔም በእነርሱ ያለው ክርስቶስ በእኛ ሲሆን እኛ በክርስቶስ እንሆናለን። ስለዚህ ክርስቶስ የቤተክርስቲያን ራሱ ከሆነ አንድ ነን። የኔ ጥያቄ ምን ነበረ? እኛ አባውት ቸርች የምትሉ ሰዎች እኛ ቸርች አይደለንም ወይ? ነው እኛ አካል ነን። የቤተክርስቲያን ራስ ክርስቶስ ነው። የኔ ጥያቄ ምን ነበር? ከክርስቶስ ጋር አንድ ሆነናል ወይ ብለ ጠየከኝ። አዎ አልኩ አላልኩም። እንደዛ አይደለም የጠየቅኩ ከክርስቶስ ጋር አንድ የሆንኩት ቃሉን በመቀበል ነው ስትል፣ ቃሉን በመቀበል አንድ ሆኖ ምንድን ነው? አንድ የሆንኩት ቃሉን በመቀበል ነው አልኩህ እኮ አሳየኝ። ቃሉን በመቀበል አንድ ስለዚህ ቃሉን ደግሞ አሳየሁኝ ወ ቃሉን በመቀበል አንድ መሆኑን አሳየኝ። ይህንን ቃል ተቀብየዋለሁ እኔ፣ አንተ አትቀበለውም። ይህን ቃል ተቀበልከው አልተቀበልከው? አይደለም እኮ ከክርስቶስ ጋር አንድ ለመሆን ቃሉን በመቀበል ነው የሚለውን አሳየኝ ወይኔ እሱ ነው እንደ አይ እኔ ይህንን ቃል ነው የተቀበልኩት፣ ወንድሜ ይህንን ለማለት ዮሐንስ ወንጌል ምዕራፍ 17 ቁጥር ሀያ ሁለትን ተቀብዬዋለሁ ለማለት ነው። ቃሉን በመቀበል አንድ ይኮናል። ይሄን በመቀበል አለ አይ ጥያቄ ከክርስቶስ ጋር አንድ ሆነሃል ካልከኝ ክርስቶስ የቤተክርስቲያን ሥርዓት ነው እኔ አካል ነኝ ነው የሚወጣ አድርግ በቃ እሺ ግራ ሲገባ ነው የምትሄድበት ርቀት በጣም ከሚገርም። እሺ ታስማማልኛለህ። ሮሜ ምዕራፍ ስድስት እንዲህ ይላል፣ ለኃጢአት የሞትን እኛ ወደፊት እንዴት አድርገን በእርሱ እንኖራለን? ወይስ ከክርስቶስ ኢየሱስ ጋር አንድ እንሆን ዘንድ የተጠመቅን ሁላችን ከሞቱ ጋር አንድ እንሆን ዘንድ እንደተጠመቅን አታውቁምን? ይላል። ሰው አንድ የሚሆነው ባመነ ጊዜ ወይስ በተጠመቀ ጊዜ? ባመነ ጊዜ እምነትና ጥምቀት መካከል ባመኑ ጊዜ አንድ ይሆናሉ። እምነትና ጥምቀት መካከል ደግሞ የጊዜ ልዩነት አለ። እምነት ይቀድማል፣ ከዛ ጥምቀት ይከተላል። ልክ ነኝ? ትክክል። እሺ፣ ጳውሎስ እንዲህ ይላል ከክርስቶስ ኢየሱስ ጋር አንድ እንሆን ዘንድ የተጠመቅን ሁላችን ከሞቱ ጋር አንድ እንሆን ዘንድ እንደተጠመቅን አታውቁምን ይላል አንድ እንሆን ዘንድ እንደተጠመቀ ነው የሚለው። ባመነ ጊዜ አንድ ከሆነ ሲጠመቅ አንድ ለመሆን እንደተጠመቀ ለምን መናገር አስፈለገው? ኦኬ ከክርስቶስ ጋር ሞች አለው ያለው ጳውሎስ አይደለ? ያነገረን ከክርስቶስ ጋር ተሰቅያለውም ብሎናል። ክርስቶስ በተሰቀለ ጊዜ ጳውሎስ ሲጀመር ወደዚህ ወደ ክርስትናውም አልመጣም። ስለዚህ እዚህ አብሮ በተሰቀለ ጊዜ አልተሰቀለም፣ ግን ያንን በጥምቀት መሰከረ። ይህንን አድርግ ያለው አብሬ የሆንኩት በዚህ ነው ብሎ በጥምቀት መሰከረ ወይንም አሳየ። ግን ክርስቶስ ሲሰቀል በስጋ አብሮ አልተሰቀለም። ስለዚህ በጥምቀት እኔም ያንን አድርግ ያለው ሁሉም አማኝ ይህንን ያደርጋል። ጨርሰ ነው ጨረስኩ። ከዚህ ውጭ ትርጉም ስለሌለው ማለት ነው የጠየቅኩ ሌላ ነው የምታወራው፣ ሌላ ስለሆነብኝ ነው። እኔ የጠየቅኩ ምን ነበረ? ሰው ባመነ ጊዜ ከሆነ አንድ የሚሆነው ጥምቀትና እምነት ደግሞ የጊዜ ልዩነት ስላላቸው እምነት ይቀድማል። ባመነ ጊዜ አንድ ሆኗል። ጳውሎስ ለምንድን ነው የምንጠመቀው አንድ ለመሆን ነው ያለው አልኩ። ምክንያቱም ባመነ ጊዜ ጳውሎስ አንድ ከሆነ ጥምቀትን እንደገና አንድ መሆኛ አድርጎ ለምን መጥቀስ ያስፈልገዋል? ሁለቴ ነው ወይ አንድ የሚሆነው እኔ ጥያቄ አንተ ግን ምን አልክ? አይ ጳውሎስ እኮ አብሮ አልተሰቀለም በተግባር ቃ እንዴ። ክርስቶስ በተሰቀለ ጊዜ ጳውሎስ አልነበረም ከዛ በኋላ ነው የመጣው። ከዛም በኋላ ለመመስከር ተጠቅሞታል አልክ። እሱን ማስረጃ ትሰጠኛለህ? ለመመስከር ነው ለማሳየት ነው ብለህ ለተናገርካቸው ለሁለቱ ቃላቶች ማስረጃ ጠይቃለሁ። አልረሳኋቸውም። አሁን ያስታወስኩ ግን ጥያቄና መልስ ፈጽሞ የተገናኘ ስላልሆነ ነው መቀጠል ትችላለህ። ማስረጃ ካለ ለማሳየትና ለመመስከር ነው የሚለውንም ማስረጃ ካለ ታሳየኛለህ። ምንም ችግር የለም። ሌላ ቦታ ምንም ሄድ ሌላ ማስረጃ አያስፈልገውም። አምስትን ማንበብ ነው ማስረጃውን። ሮሜ ስድስት አምስትን ማንበብ በቂ ምን ለሚለው ነው። አምስት ምን መሰክርበት ነው ያልክበትም ምክንያት ላልከው ማለት ነው። ለዛኛው ግን ማስረጃ አለ ወይም መልስ አለ። ባመነ ጊዜ አንድ ከሆነ ጥምቀትን ለምንድን ነው አንድ መሆኛ አድርጎ የጠቀሰው? የትኛው አሁን ለጠየቅኩ ቁጥር ሶስት ላይ ለጠየቅኩ ጥያቄ ጥምቀትን ነገርኩ እኮ ወንድሜ። ከክርስቶስ ጋር ምንጭ ተነስቻለሁ ያለው በማሳያነት የሚጠቀመው ጥምቀት። ስለ አንተ እኮ አይደለም እያወራ፣ ስለ ሮሜ ምዕራፍ ስድስት የጳውሎስ ትምህርት ነው። ጳውሎስ ባመነ ጊዜ አንድ ከሆነ አልኩ። ሲጠመቅ አንድ እንደሚሆን ወደፊት ማለት ነው። በጥምቀት አንድ መሆንን ለምን መናገር አስፈለገው? ምክንያቱም እምነት እኮ ይቀድማል። በቀደመው እምነት በኩል ደግሞ አንድ ሆኗል። ስንተኛ ጊዜ ነው አንድ መሆን የሚመጣው? ምክንያቱም ጳውሎስ ምን ብሎ ስለተናገረ አንድ እንሆን ዘንድ እንደተጠመቅን አታውቁምን ይላል። የተጠመቅነው ራሱ አንድ ለመሆን ነው ብሎ እየተናገረ ነው። አምኖ አንድ የሆነው ጳውሎስ ለምንድን ነው እሱ በኋላ ደግሞ ጥምቀት ሲመጣ ደግሞ በጥምቀት አንድ መሆንን መናገር ያስፈለገው? ስንቴ ነው አንድ የምትሆነው ብዬ ጠየኩ። መልሳለ ለዚህ በደንብ መልሳለኝ፣ በደንብ መልሳለኝ። መጽሐፍ ቅዱስ የሚያስተምረን የሰው ልጅ አይደለም አንድ መሆን የእግዚአብሔር ልጅነትንም ጭምር የሚያገኘው በእምነት እንደሆነ መጽሐፍ ይነግረናል። ስለዚህ ዮሐንስ ወንጌል ምዕራፍ አንድ ሄደህ ስታነብ ከቁጥር 11 ጀምሮ ለሚያምኑ ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸዋል። ስለዚህ ልጅ ከሆንክ ደግሞ ከክርስቶስ ጋር አንድ ነህ፣ አባት ከልጁ ጋር አንድ እንደሆነ ሁሉ ማለት ነው። ስለዚህ ከእግዚአብሔር ጋር አንድ የምትሆነው ወይም ከክርስቶስ ጋር አንድ የምትሆነው በእምነት ነው። ያመንከውን ግን አንድ የሆንከውን ግን በጥምቀት ደግሞ ታጸናለህ ወይ ትመሰክራለህ። ከዚህ ውጭ አስተምሮ የለውም። አሁንም የጠየቅኩት ጥያቄ ከመመለስ ይልቅ እየተሽከረከርክ ነው። እኔ ልጅነት በምን ተገኘ? ልጅነት ጋር እንድትሄድ ቆይ እድልም አልሰጠውም። ወደዛም አልነበረም የኔ ጥያቄ። እኔ ጥያቄ አንተውልጅነትታገኝዋዳዊ አማርኛ ስማ፣ ዝም ብዬ ሰምቻ ያለው አደለ ስጨርስ ነው ማውራት የጀመርኩት። አ ኖ ኖ አይ ልትቆጣት ሞክራባት በቁጣና በድምፅ ማስራት የሚሆን ነገር የለ። ምንም ማላት ችግር የለውም። አሁን ማምለጫ እድል እየሰጠው አደለም የጠየቅኩ ጥያቄ አራት ሰዓት የማውራት ብቃት አለ። አዎ እሱማ እኮ ማውራት ብቃት እንዳለህ እኮ አምናለሁኝ። አታወራም አላልኩም። ማንም ሰው ያወራል፣ ሙስሊሞችም እያወሩ ስለሆነ ማለት ነው። እኔ ጥያቄ ግን አንደኛ የጠየቅኩህን ጥያቄ በፍጹም እየመለስከው አይደለም። ያልጠየቅኩህን ነገር የሄደ እያወራህ ነው። ከዛ በኋላ እሱን እኳ አላነሳውም ስል እንዲህ ማለት አይደለም እያልክ ነው የሚል ሎጂክ ታመጣለህ። ሎጂኩን ቶ ሕፃን ልጅን ለምና ዚህ ጋር ማለት ነው ለምንናገራቸው ነገሮች ሁሉ ሰው አይቶ አገናዝቦ ይሄ ማለት እንዲህ ነው ማለት የሚችልበት የራሱ ሕሊና ስላለው ማለት ነው። የእኔ ጥያቄ ራሱ ባውራ ላይ ነው ስለተጋጨበት ነው። አሁን እንደዚህ ዙሪያ ጥምጥም መሄድ ያስፈለገው፣ በደንብ አድርጋችሁ ስሙ። ባመነ ጊዜ ሰው አንድ ይሆናል አለ። እሺ ባመነ ጊዜ አንድ የሚሆን ከሆነ አልኩኝ እኔ ደግሞ ጳውሎስ ለምንድን ነው እሱ በጥምቀት አንድ ስለመሆን የነገረን? አልኩኝ። ምክንያቱም በእምነትና በጥምቀት መካከል የጊዜ ልዩነት አለ። ሰው መጀመሪያ ያምናል፣ ከዛ ይጠመቃል። መጀመሪያ ሲያምን አንድ ከሆነ ለምንድን ነው እሱ ሁለተኛ ጊዜ ደግሞ ማለትም፣ ካመነ በኋላ ማለቴ ነው፣ ሁለተኛ ጊዜ ስል ካመነ በኋላ ሲጠመቅ አንድ መሆንን እንደሚያገኝ አድርጎ ጳውሎስ የመናገር ያስፈለገው? ብዬ ስጠይቀው በፍጹም ይህንን ለመመለስ ፈቃደኛ አይደለም። ይልቁን ምን ያደርጋል? ዙሪያውን ይሄዳል ማለት ነው። እሺ ይህን ልትመልሰው ስለማትችል ቅድም አሳይሀለሁ ያልከኝን ያለው ሰው በአመነ ጊዜ ከክርስቶስ ጋር አንድ አይሆንም እያልከኝ ነው። ምንም አላልኩም። ምንም እንዲህ እያልከኝ ነው ብለህ የምትሄደው ነገርላይ መልሰኝልማስረጃለሚላልከኝ ሰው በአመነ ጊዜ ከክርስቶስ ጋር አንድ አይሆንም አልክ። አይ በጥምቀት ነው የሚሆነው እያልከኝ እኔ ደግሞ እያልኩ ያለው ሰው ያምናል ሰው ያምናል የቱ ጋ ነው ሰው በእምነት አንድ አይሆንም ያልኩት? ሲጀመር ስለኔ እምነት አውጥ ነው። እኔ የሰጠው መልስ ካልተቀበልክ ተቀበልክ እንደዛ እያልክ ነው ማለት እኮ ነው። ስለኔ እምነት አውርቻለሁ ነው ያወራህ? ነው በእም የኔና ሐሳብ ካል ደምጣው ሐሳብ ካል እሺ፣ አንዴ ደግ ካል አውራ። ቆይ ስለኔ እምነት አውርቻለሁ እኔ እንዲህ ነው ማምነው ብያለሁ። እሺ ላውራ አንዴ ደግ እኔ ብያለው። ጥያቄ ንቁ፣ ከዛ አብራራለ። የራሴን እምነት ግን እኔ ብያለሁ። አው ብላሃል፣ አው ብላሃል። እንዴት አልክ? ልመልስ። እሺ፣ መልስ። ኦኬ። እኔ ሰው በክርስቶስ ኢየሱስ ካመነ በኋላ ድነትን፣ ልጅነትን፣ አንድ መሆንን ካገኘ በኋላ ያገኘው ልጅነት ይመሰክራል፣ ይገልጣል ስለ አይ አልኩኝ ስለእኔ ነው ወይ፣ ስለአንተ ነው የምትነግረኝ? ለምንድን ነው የምትበሰጫቸው ወንድሜ? ሁለት ቃል ሳወራ ለምንድን ነው የምትበሰጫቸው? ምክንያቱም እየሰማኸኝ ስላልሆነ። ምንድን ነው ያልሰማው? ስታወራ ዝም ብያለሁ አይደል? ጣልቃ ገባሁ? ዝም ብለህ ተደራርበህ እያወራህ እኮ ነው። የጠየኩህ ጥያቄ ስለ እኔ ነው። አሁን እያወራህ ያለው ጥያቄ መጀመሪያ መጀመሪያ አትዋሽ እሺ እኔ ተገንዝቤ ነው ካልክ፣ እኔ ተገነዘብኩ ነው የሚባለው እንጂ አንተ አልክ አይባልም። አንተ አልክ ከተባለ እኔ ላልኩት ነገር ነው ማለት ነው። ምላሽ እየሰጠ ያለው እኔ እንዲህ ስትል እንዲህ ተገነዘብኩኝ ከሆነ ሀሳቡ ግን ይኸው፣ እንዲህ ተገንዝቤያለው፣ እንዲህ ካወራኸው ላይ እንዲህ አይነት ሀሳብ የወሰድኩት ነው ማለት ያለብህ። ፈጽሞ ሰው ላይ መዋሸት ልክ አይደለም። ያላሉትን አልክ ብሎ ስግጥ አይባልም። አንደኛ እኔ እዚሁ ጋር አለው። አልክ የተባልኩ ሰውዬ እዚሁ ጋር ስላለው ማለት ነው። ለማንኛውም እኔ እምነቴን በፍጹም አላብራራው፣ ምንም አላልኩም ስጠይቅህ መጨረሻውን ምን አደረግከው? አንተ እንዲያልክ ነው ብለህ ነገር ለማዞር ሞከርክ ማለት ነው። ሰው እኔ ደግሞ በዛ አልጠለፍም። እንዳጋጣሚ አጋጣሚ ሆኖ ማሳያ ነው የሚለውን ጥቅስ ንገረኛ። እሺ ጥምቀት ማሳያ ነው የሚለውን አሳይ። ጥምቀት ማሳያ ጥምቀት ማሳያ ነው የሚል ጽሁፍ ነው የምትፈልገው? እሱ የለም የለም። አንተ አንተ አንተ ስላልክ ነው እሱን የጠየቅኩ። እሺ፣ ጥምቀት አንድ መሆኛ ነው ብለህ ታምናለህ? በትክክል። እምነትስ እምነትስ እምነትም አንድ መሆኛ ነው። ስንቴ ነው አንድ ምቶ? ነው አንዴ በአመንኩ ጊዜ ያመንኩትን በጥምቀት እመሰክራለሁ። እሺ፣ ጥምቀትም አንድ መሆኛ ነው ብለኛል። እምነትም አንድ መሆኛ ነው ብለኛል። ሁለቱ ደግሞ በተለያየ ጊዜ የሚፈጸሙ ናቸው፣ ወይም የጊዜ ልዩነት በመካከላቸው አለ ብለኝ ቅድም ነግረኛል። ስለዚህ ስንቴ ነው አንድ የምትሆነው ብዬ ስል አንዴ አልከኝ። በየትኛው ጊዜ ስልህ አንዱን መመስከሪያ ነው አንድ መሆኛ ነው አልከኝ። መመስከሪያ የሚለውን ታሰይኛለ። ሲጀመር እንደዚህ ተብሎ አይጠያቅም። አንተ መጽሐፍ ቅዱስ አይነት የአንተን መልስ ተከትዬ ነው የጠየኩት እኮ። አሁን የቀረህ በዘመርን ጊዜ አንድንሆናለን እንትን ባረግን ጊዜ አንድንሆ ማለት ነው። የቀረህ በዳንን ጊዜ አንድንሆናለን፣ እንሆናለን፣ በእንትን ጊዜ አንድንሆናለን ተብሎ አይጠየቅም። አይ እንደዛ አልጠየኩህም። በዘመርን ጊዜ ብዬ አልጠየቁ ቀይ እንደዛ ጊዜ አንድ ትሆናለህ ወይ ስልህ አው ብለህኛል አይደል? በአመንክ ጊዜ አንድ ትሆናለህ ማለት ምን ማለት ነው? ያው ልጅነት ምን ማለት ነው? ምን ማለት ነው ልጅነት እያወራን ያለው ምን ማለቱ? አንድ ደላ ወንድ አንዴ ቆይ፣ ምን ማለቱ ጋር እንሄዳለን። የቃላት መጀመሪያ አጠያየቅ ልክ አይደለም ስላልከኝ፣ እሱን አንተው ራስ እንዳልከውና የኔ አጠያየቅ ሳይሆን የአንተው ንግግር ችግር እንዳመጣ፣ በአመቱ ጊዜ እንደ ዳንኩኝ አውቃለሁ። ሳምንት እንደ ዳንኩ ልጅነት እንዳገኘው እሱ ጋር አይደለም የኔ ሐሳብ በእምነት አንድ መሆን እንዳለ ነግረኛል። አልነገርከኝም አምነ ስትድር የእግዚአብሔርነትን ስታገኝ ልዩነት የለም። አልነገርከኝም? ነግሬሃለሁ ነግሬሃለሁ። በእምነት አንድ ስለመሆን ነግረኸኛል እ በጥምቀት አንድ ይኮናል ብዬ ስልህ አዎ ብለኸኛል። አላልከኝም? ሌላ ሁለት አንድነት የለም ወይስ አላልከኝም? በኋላ ታብራል ብለኸኛል። ተመልከቱ። በእምነትና በጥምቀት መካከል የጊዜ ልዩነት አለ ወይ ስልህ አዎ አለ ብለኸኛል፣ ወይስ አላልከኝም? አለ አለ ታዲያ ምን ልሁ ነው እያልክኝ ያለው እራስህን። በጥምቀትና በእምነት መካከል የጊዜ ልዩነት አለ ያልከኝ፣ ሁለተኛ ደግሞ በእምነት አንድ መሆን አለ ያልከኝ፣ እራስህን። በጥምቀትም አንድ መሆን ይቻላል ያልከኝ እራስህን። ይሄንኑ ተንተርሼ ጥያቄ ጠየቅኩ። ምናልኩ በአመንክ ጊዜ ነው አንድ የሆንኩ ወይስ በተጠመቅኩ። ግን አሁን ይሄ ለትምህርታችሁ ይጠቅማችኋል ወይም ይሄ አሁን የቃላት ጨዋታ ለትምህርት ይጠቅማል? አሁን መግቢያ ሲጠፋ እንደዚህ የሆነ መልሶች መግቢያ ሲጠፋ ማለት አይደለም። መጽሐፉን እያወራ ስሆነ ነው ከሌላ ሰው ጋር መጽሐፉን እያወራ ስለ ድነት አንስተ የምታወራው ሌላ ታሪክ ነው። ስለ ድነት እናወራ ሰው በምን ይድናል ስለሚለው ከማንም ጋር በምን ጊዜ ይቻላል ይቻላል። ያው የሚዳንበት መንገድ ሁለት ስለሚሆንባችሁ፣ ሶስት አራት ስድስት ሰባት ስለሆነ እናንተ ጋር ሌላ ጴንጤ ይገባል። ግን እግዚአብሔር ምህረት ያርግል። እንደዚህም ተጨምቆ ሰው እንትን ይላል። በጣም በእናትህ